የመላበሉኝ ነው። ሙዚቃውን እንደሰማችሁት ተዘጋጅተሀል። ለመምከር ምክር እንኳን ባይሆን እንደ ወንድም እንደ ቤተሰብ ለመመካከር፣ እሺ፣ ለመወያየት፣ ወደ ወዳችንን ለመጫወት ዝግጁ ነኝ። አድማጭ መስመር ላይ ያለ መሰለኝ። ሄሎ፣ እንደምን አለ? እግዚአብሔር ይመስገን፣ ሰላም ነው። አለን አለን። መላበሉኝ ብለህ ልከህልን ነበረ። ልኬ ነበር። ምን ገጠመህ? ምን ሆንክ? ያስጨነቀህ ነገር ምንድን ነው? የጨነቀኝ ጓደኛ ነበረች። እሺ፣ አሁን ለብዙ ዓመታት ያው ከልጅነታችን ጀምረን አብረን ያደግነው አሁን እያደረ እያደረ ስንኖር በዛ ወደ ፍቅር ተቀየረና እያለን እየኖርን እያለን አሁን መሀል ላይ በጣም ብዙ ዓመት ቆይተን እንደዚህ ብዬ ጠየኳት ምን ብለህ ጠየካት? እንደዚህ እንደዚህ በአንተ ፍቅር ገኛልና በጣም ተጠሚቀርና እንዴት ነው ብዬ ጠየቅኳት። እና እንደዚያ ያ ብዬ በጠየቅኳት ሰዓት እኝ እኮ አንተን እንደ ፍቅረኛ ሳይሆን እንደ ወንድሜ ነው የማይህ እንደ ወንድሜ ነው የማይህ አለች። እና እንደዚያ እያለን ደግሞ ከዛ ወደ ኋላ ሸሸት፣ እንደዚያ ከሆነ ብዬ ምነው ራከኝ ታጠገብ የምነው ራከኝ አይ ደግሞ ትለኛለች፣ እና በዚህ ጉዳይ መላ ምትበ አ ስትርቃት፣ ምነው ራከኝ ትልሃለች። ያው ደግሞ ስሜት ተሰምቶ ጠይቃሃታል። እንደ ወንድም ወንድምነው የማይህ አለች። ስለዚህ በእህትነት ከሷ ጋር መቀጠል ጥሩ አይደለም ብለህ ነው አንተ እየራካት ያለኸው። እንደዛ ነው የደግሞ ውስጥ የዴራዋ እንትን እያለብኝ ሆነ ምን እያለብህ ነው? እና በቃ እሷን አበጋ ባለ በጣም በቃ ይጨንቀኛል። በቃ ልቅ ተለየ ፍቅር ሰማኝ። እሷ ደግሞ ሀሳቧ እንደዚ አልነበር። ምን ያህል ጊዜ ሆነ አሁን በዚህ ስሜት ውስጥ እዚህ እንደዚህ ተሆን? አንድ አራት አምስት ዓመት ይሆነዋል። አራት አምስት ዓመት ይሄ ፍቅር፣ ጥያቄውን ከጠየቅካት በኋላ ነው ከነገርካት በኋላ አይ ስንት ተነገርኳት፣ ገና አመት ምናምን የሆነ አመት ሊሆን ነው። ስንት አመት ነው አሁን እድሜ? እኔ ሀያ ስምንት አካባቢ እሷስ? እሷ ሀያ ምናም ሀያ ሀያ ምናም ማለት ያው ሀያ ስንት ሊሆናት ይችላል። በግምት እንደዚያ ነው። ሀያ አንድ ሁለት ሶስት አሁ ነው የሚለው በጣም ተጎድተሃል። ያስታውቃል አንተ እየሰማን አይደለም፣ ስጠይቅህ ጥያቄ እሷን ብቻ ነው የምታስበው። አሁን ራሱ ሀያ አምስት አመት ይሆናታል በግምት። እኔ አይሆናት አይሆናትም ገና ልጅ ናት። እንደዛ ይሆናል። እሺ ፍቅረኛ የላትም እሷ አሁን ማ ትደውልላት? እኔ ሌላ አለኝ። እኔ አንተንም እንደ ወንድም ነው እንጂ እንደ ጓደኛ አይደለም ነው አለኝ። አሁን ያለች ይሄንን? አዎ የዛሬ አመት ገደማ ስትነግረው። አዎ ያው የወሰንከው ውሳኔ የተሰማህን ስሜት ግልጽ አድርገህላታል? አዎ ነግሬያታለሁ። አዎ ነግረሃታል። እሷ አንተን እንደ ፍቅረኛ እንደማትቀበልህ እንደ ወንድም ብቻ እንደምታይ ነግራሃለች? አዎ ከዛ በኋላ የደረግከውን ነገር ለእኔ እንደ ወንድም ልክ ነው። ማለት ስሜት ከተሰማህና ያንን ስሜት ግልጽ አድርገህ ተናግረህ ተቀባይነት ካጣህ በዛ መልኩ እሷን የሚያስታውስህ ከእሷ ጋር ስትሆን እሷ እንድታስብ የሚያደርግህን ነገር መርሳት፣ እሷን መተው፣ እሷን መርሳት ነው እንጂ ያለብህ። በወንድምና በእህትነት መቀጠሉ ላንተ አደጋ አለው። ምናልባት እሷ ትፈልገው ይሆናል፣ ነገር ግን አንተ የወሰንከ ውሳኔ ለእኔ ትክክል ነው ብዬ ነው ማስበው። እንደ ወንድም ማድረግ የነበረብህን አድርገሃል። ነገር ግን ያንን ስታደርግ እሷ ምነው ራከኝ ብላ ደግሞ እያስጨነቀችህ ነው እንደነገርከንና በግልጽ መናገር ነው ያለብህ ብዬ ነው ማስበው። እኔ ፍጤ፣ ሌላ ሀሳብ ሊኖረው ይችላል። ነገር ግን አሀይ ጋኔ፣ ላንቺ ያለኝ ስሜት ተቀይሯል በፍቅር አብረን እንድንሆን እፈልግ ነበረ። በአንቺ በኩል ደግሞ እንደዚህ አይነት ነገር ነው ያለው። ስለዚህ ይሄንን ነገር መርሳት አለብኝ ብለህ ለእሷ ልትነግራት ይገባል ብዬ ነው የማስበው። እና ያደረግከው ነገር ልክ ነው ብዬ አስባለሁ። ለእሷ ደግሞ ተገቢው ምላሽ። ምክንያቱም እያጠናችህም ሊሆን ይችላል፣ እድሜዋም ገና ነው። እውነቱን ለመናገር ከአጠገቧ እንድትርቅ ያልፈለገችበት ምክንያት ምናልባት ውስጧ የሆነ ስሜት ካለም ያንን ቁርጥ አድርጋ እንድትነግርህ እንድታቀው ሊጠቅምህ ይችላል። ግልጽ ማድረግ አይ መሆን ያለበት በቃ ይሄ ነው ብለህ እንድትቆርጥም ያደርግሃል ብዬ ነው ማስበው። ምን ትላለህ? ልክ ነው በአልከው ሀሳብ እስማማለሁኝ። እኔም እንደ መጨመሪያ ያህል ግን እሷ ከዚህ በኋላ ለምን ራከኝ ካለች ያው በርናባስ ያለው መልስ ይሰጥና በዛው ነው ግን መቀጠል ያለበት። በቃ ለምን ራከኛለች ብሎ ደግሞ እንደገና ወደ ፍቅር ስሜቱ ለመቅረብ ምንም አይነት አረንጓዴ መብራት አልሰጠችም። መራቅህን ብቻ ነው እሷ ያልፈለገችው። በመራቅህ ውስጥ መጉደል አይታለች ማለት ነው። አንተ ሳትኖር የሆነ ጉድለት እንዳለ አይታለች። ያ ጉድለት እሷ በምትፈልገው ደረጃ ለወንድምነቷን የሚሞላላት ነው ወይስ አንተ እንደምትፈልገው የፍቅር ግንኙነት ሊሆን የሚችል አይነት ጉድለት ነው የተሰማት የሚለውን እሷ ያንን ፊገር አውት አድርጋ ያንን አብሰል ስላ እስክትደርስበት ድረስ ለጥያቄው መልስ ትሰጣለህ። አዎ እኔ በፍቅር ነው እያሰብኩሽ ያለሁት፣ አንቺ እያሰብሽኝ አደለም። በዚህ ሁኔታ ደግሞ እየተገናኘ መቀጠል ለእኔ ህመም ስላለው ይሄንን መርጫለሁ ትላትና በዛው ስትቀጥል አንተ ጉድለትህ ፍቅርን የሚያስመኛት ከሆነ እሷ ናት እርምጃውን ተራምዳ ወደ አንተ መምጣት ያለበት። በቃ ገብቶኛል፣ ስንራራቅ ምን ያህል እንዳጎደልከኝ አይቻለው፣ ስለዚህ ያልከውን የፍቅር ህይወት እንጀምረው፣ ለካ በዚህ ደረጃ ውስጥ ጉለት ትፈጥራለህ ብላ እሷ ናት መምጣት ያለባት። አይ በዛው በቃ ይሄ ከሆነ አቋምህ፣ እኔም ወንድምነቱን እንፈልገው እሱም ካልተመቸህ ይቀር ብላ ከቀረችም የእሷ ውሳኔ ነው። አንተ ግን ባለህበት ጸንተህ መቆየት ነው ያለብህ። እንደኔ ይሄን ነው የሚታየኝ በርኔ። አዎ ተረዳህ? አዎ፣ ግፋበት ይህንን ያስገሆን ይህን አማራጭ ይዘ ቀጥልና የሚመጣ ለውጥ ካለ ይታያል። ካልሆነ ደግሞ እና የማይሳካ ከሆነ ልክ ቅድም በርኔ እንዳለ በቃ ከሷ በመራቅ ና የሚያስታውሱሁንም ነገሮች በመርሳት ኢቨን ስት ደውልልህ ራሱ አቋሟ ይሄ ሆኖ በዚሁ እየቀጠለች ከሆነና ጓደኝነቱን ወንድምነቱን ብቻ ከሆነ የምትፈልገው ስልኮቿንም መቀነስ ይኖርብሃል ማለት ነው። ባለማግኘት ባለማውራት፣ ምናምን እየራክ መሄድ መቻል ይኖርብሃል ማለት ነው። እህቶች አሉህ አይደል? እህት አለ ሌላ እህት አለኝ ትላታለህ። ችግር የለብኝም እህት አለኝ ምናምን ትላታለህ። ከዚህ በኋላ ከደወለች ካስቸገረች፣ አይ ትክክለኛ ስሜት ምናልባት ኖሯት ከሆነ ፍጹም እንዳለው እኔም ቅድም ላነሳ እንደሞከርኩት ያው ተራምዳ ትመጣለች ራሷ።

እንደዚህ አይነት አጋጣሚዎች ብዙ ያጋጥማሉ። ፍጽህ ሙያው ትምህርት ቤት አንድ ጓደኛችን አለ። በጣም ቤስት ፍሬንድ ናቸው፣ ረዥም ጊዜ ቆይተዋል፣ ከፍሬሽማን ጀምሮ ማለት ነው። እና ጓደኝነታቸው ያው ብዙ ጊዜ ይባላል፣ ያው ወንድና ሴት ልጅ ጀስት ጓደኛ ሆነው መዝለቅ በጣም ከባድ ነው ይባላል። እና እሱም የገጠመው ያ ነው። እና እየቆየ እየቆየ ያው እኛ ኖርማል ጓደኛ ሞቾች ናቸው ብለን ነው የምናስበው። እዛ እሱ ስሜት እየተሰማው መጣ ወደ ሁለተኛ ዓመት አካባቢ ማለት ነው፣ እና ጥያቄ ያቀረበ ልክ እሱ እንዳለው ተመሳሳይ ነው። እና እንዴ በጣም እኔ እናንተ እኮ እንደምናህትነን የሚል አይነት ምላሽ ነበር የተሰጠው። ከዛ በጣም ታመመ፣ ማለት ጥሩ ስሜት እንትን አልነበረም የገጠመው። ክፍልም መግባት አቆም የተወሰነ ጊዜ ምናምን ምናምን። ከዛ የራቀ መምጣት ሲጀምር በጓደኞቹ ምክር የምኖር አከኝ መባል ጀምረህ እና ለመራቅ ስትሞክርም ትፈተናል እና ያው በኋላ ላይ እሷም የራሷ ህይወት ነውራት፣ እሱም በምክር ተስተካከለ እንጂ ተራምዳ አልመጣችም። አይ አልመጣችም ምን ነው ራከኝ ግን አለ። እና ሻይ እንሂድ፣ ላይብራሪ አብረን እንሂድ፣ ሻይ ቡና እንበል የሚሉ ጥያቄዎች አላቋረጡም የሄዱ ነበር። እሱ ትንሽ ራስ ወዳድነት ያለው ጥያቄ ነው የሚሆነው። ለምን መሰለ በእሱ ሳይድ ያለውን ህመም መረዳት ካለመቻል ነው እንጂ በሱ ቦታ ራሷን አድርጋ ብታየው እንደዛም ስሜት ያለህ ሰው ለአንተ ምንም ደንታ እንደሌለው አይነት ስሜት እየተሰማ አብሮ መሆን ራሱ ደስ ማይል ስለሆነ በቃ ጥያቄውን እንትን ያገናዝ እንትን እያረገችው ነው ልትቀበለኝ ትችላለች ያብላለችው ነው ብሎ ወደ ማሰብ ደረጃ ደግሞ መሄድ ገብቷል እየተወየ የረሳ ሲመጣ ድጋሚ መቆስቆስ መለኮስ አይነት ነገር ሆነና ትንሽ ጊዜ አጉል ነው መራቅ ነው እንዳልከው፣ ረን ነው መልሱ። ርቆም ውጤት አምጥቷል እንዳየው በአንተ ጓደኛ። በዚህም የዛሬው አድማጫችን ላይ ይሄ ውጤት ይመጣ ይሆናል። አለበለዚያ ደግሞ እንዳስበው እሱ እንደሚመኘው ተሻግራ መታ የተሻለ ህይወት ይኖራቸው ይሆናል ብለን ተስፋ እናደርጋለን።